ማሪና እሺ፣ በልጅነት የተጫወተሻቸው ጨዋታዎችን ታስታውሻቸዋለች ለየት ለየት ያለው አረ፣ በጣም ብዙ ጨዋታዎች አሉ። አኳሮሽ፣ አኩኩሉ፣ ሱዚ፣ በጣም ብዙ። ሱዚ ማለት ገመድ መሀል ገመድ ዝላይ ማለት ነው። ወላንዶ የሚባል ታውቂያለሽ? ወላንዶ ይሄ ከመሽከርከር ጋር እንደ ካይት ነገር ካይት ነገር፣ ወላ እንደው እኛ ምን ሰራው በዚህ ሶስት ማዘን ሶስት ማዘን እናደርግና ወረቀቱን ውስጡ ስንደዶች ይገባሉ። ከዛ እነሱ ይዘሽ ስትሮጪ ይበራል ማለት ነው። ይሽከረከራል። በጣም ነበር የሚያምረው። ቤተሰቦቻችን፣ ሰዎቻችን እንጦጦ ነው ያለነው። እንጦጦ በብታዩት በቃ በጣም እየመጣ ነው እየተመጣ ነው ተበላለስ ነው። ተመራጭ ሆናለች የተለያዩ ኢቨንቶችን ለማዘጋጀት የሚያምር ክፍራ ነው ተፈጥሮ ሁሉ ነገሩ ደስ ይላል። ዛሬ የመጣ ነው ሮተሪ ካይት ፌሎሺፕ የሚባል ግሩፕ ያዘጋጀው የካይት ፌስቲቫል አለ። ካይት ፌስቲቫል ወላ እንደው የኦላንዶ ፌስቲቫል አለ። ልጆች ይመጣሉ፣ ካይት ያበራሉ። ቤተሰቦች ሰብስብ ብለው ቆንጆ ጊዜ አንድ ላይ ያሳልፋሉ። በጣም ጥሩ ነው። አላማው አለው። በየአመቱ የሚዘጋጅበት ይሄ ዝግጅት የአሁኑ ዙር ኢንድ ፖሊዮ ወይም ፖሊዮን እናስቁም፣ ፖሊዮ ይቁም የሚል ሞት ነው ያለው እና ቆንጆ ዝግጅት ነው ያለው። እዛ ውስጥ ገብተን ያለውን ነገር እንመለከታለን። እኔና ማሪናም ካይት እኛም ደግሞ ለቤተሰቦቻችን ብታዩት ብለን መተናል። እናንተም ታዩታላችሁ። ወደ ውስጥ እንግባ። ቤተሰቦች ነው። ከአለማየሁ ይባላል። የሮተሪ ካይት ፌሎሺፕ ወይም የወላንዶ ፌሎሺፕ አይደለ? እውነት ነው። ወላንዶ ነው የምንለው እያልኳ ነበር። መስራች ነው። ዛሬው ኢንድ ፖሊዮን የሚለው፣ አዎ ለመጨረሻ ጊዜ ነው። በጣም ጥሩ ሀሳብ ነው ከመጀመሪያ ጀምሮ እና ያደኩት ሐረር ነው ከመስከረም ጥቅምት ዳር ስጥድረስ ንፋሱ ባለበት ወረቀቶችን ያገኘነ ላስቲክንም ወደ ቆንጆ ሆላንዳዎችን የእናታችንን ሹራብና የአባታችንን ካልሲ ወደ ክብር እየለጡን ካልሲ ብጫወት ያደግ ነው። ከዛ የመጣ ፓሽን ነው እና ያ ፓሽን አቅሙም ስረዳው እና ሰዎችን እድሜ ሳይል ፆታ ሳይል በሙሉ የሚሰበስብ ሆኖ ሳገኘው፣ ለምን አናስመዘግበው የሚል ነገርና፣ እንደውም ኦርጋናይዝ በሆነ መልኩ ለምን አንጀምረውም በሚል ነው እንግዲህ የተጀመረው ማለት ነው። የዛሬው እንግዲህ ኢንድ ፖሊዮ አጋጣሚ ሆነ የኛ ሳምንት በሮተሪ የፖሊዮን ለማጥፋት የምናከብርበት እንቅስቃሴ የምናደርግበት ሳምንት ነው። ሮተሪ ባለፉት አመታት ከሶስት ቢሊዮን ዶላር በላይ አውጥቷል፣ ዓለም ላይ ፖሊዮን ለማጥፋት እና ካይትን በመጠቀም ቤተሰብ መሰብሰብ ብቻ ሳይሆን እንደዚሁም ደግሞ እንደዚህ መልካም ለሆኑ ዓላማዎች እና ግንዛቤ ማስጨበጫዎች መጠቀም ይቻላል ማለት ነው። የተለያዩ ቦታዎች ላይ እውነት ነው እውነት ነው። በዚህኛው አመት እስከ በዚህኛው አመት አርባ ምንጭ እንጀምራለን፣ ድሬዳዋም ሀረርን ይቀጥላል። ከዚህ በኋላ ይቀጥላል። አዎ ምን ምንድን ነው ያለው? ዛሬ እዚህ ውስጥ ከዚህ ከካይት ከማብረር በተጨማሪ ምን ምን ተሳትፎዎች ይኖራሉ? አክቲቪቲዎች ካይት አንደኛው ትልቁ ውበቱ ኮሚቲ እንደዚህ ሰፋ አርጎ ዩ ኖ ሰማይን ጣሪ አድርጎ ከዚህ ከስክሪን ላይ እንደዚህ ችክ ያለውን እና ያጠረውን እንግዲህ ወደዚህ ማምጣት ነው፣ እና ቀና እንዲል ማድረግ ነው፣ ከተፈጥሮ ጋር እንዲገናኝ ማድረግ ነው። ጥሩ ደግሞ አልከሚ የሚባል በጣም ሙዚቃን ለሰላም ሙዚቃን ለአብሮነት በሚል ደግሞ የሚሰራ ደግሞ ቆንጆ የሙዚቃ ዝግጅት ሊያዘጋጅልኝ ማለት ነው። ብዙ አክቲቪቲዎች አሉ። ካይቱ ኢትዮጵያ ውስጥ ይሰራል። አሁን በዚህ ዓመት ለመጀመሪያ ጊዜ ለዚህ ፌስቲቫል ሲባል ፖሊዮ ኢንድ ፖሊዮ የሚባል ካይቶችን እዚህ አገርስ መስራት ጀምረናል። ጥሩ ጅማሮ ነው። በቀጣይነት ደግሞ ከዚህ የበለጠ አይነት ካይቶችን መስራት አስበናል። ሲሰራ ምን ያለና አዎ፣ ብዙ ትልልቅ ሀሳቦችን ይዛችሁ ነው ፌስቲቫሎች የምታረጉትና፣ ምን ያህል የተሳካ ነው እስከዛሬ የተደረጉት? ሀሳባችን ጎሉን መጥቷል፣ ለኛ መጥቷል ባይነን። ምክንያቱም ምንድን ነው እኛ በጣም ኮሚቴንት ነን። ብዙ ቦታ በቅርበት ለማህበረሰቡ ይህን ነገር መስጠት ስለምንል በትልቁ ፕሮሞት አድርገ ነው እንደዚህ አለ የምንሰራው። እንዳልኩ ግን በየቦታው ኮሚኒቲ ቤዝድ የሆኑ ፌስቲቫሎችን ነው የምናደርገው። አሁን ደግሞ ጥሩ ስፔሶች ስላለ አሁን ደግሞ ብዙ ስፔሶች አሉ፣ እና እነዛ ስፔሶችን ኦኩፓይ ማድረግ እንደዚህ አይነት ፋንክሽኖችን ኦቨር ዘ ዊኬንድ በማድረግ ሰውን ከዛ ማውጣት ነው

ዋናው ጥቅሙ ወደ ላይ ሲወጣ በዚህኛው ለመቆጣጠር እንዲመቸን ነው። መጀመሪያ ግን መብረር እንዲችል እሱ ምንድነው የምናደርገው ለንፋስ እንዲመች ወጥረን እናስቀምጠዋለን ማለት ነው። የተለያዩ አይነት አሉ፣ በጣም ብዙ የተለያዩ አይነቶች አሉ። ሳይዛቸው ትልልቅ? ሳይዛቸው አዎ፣ ትልልቅ ትንሽ አለ። ፌስቲቫሉ ይሄ የተለያዩ ልጆች ነው ያሉት፣ ከተለያየ ቦታ የመጡ የማይተዋወቁ እና አንድ ላይ እዚህ ጓደኝነት ይፈጥራሉ። ትልቅ ቦንዲንግ ይፈጥራል። የሚገርመው እንደዚህ አይነት የትእግስት የሚጠይቁ ፕሮሰሶች ቦንዲንግ ይፈጥራል። ሰው መሆን አለበት። መፍትሄ ታፈልቃለህ፣ መፍትሄ ትሰጣለህ፣ ታግዛለህ፣ ትታገዛለህ፣ ሐሳብ ይሰጣል። ሶ አንድ የመጣ ሰው አይመለስም፣ አይመለስም። አራተኛው ነው ይሄ አዎ፣ የአዲስ አበባ ውስጥ አዎ። ከዚህ በፊት መቀሌ፣ ሐዋሳ፣ አንዳንድ ኖሮ ነህ ከኢትዮጵያ ውጪ ኬንያ የኤ ተማሪዎች ናቸው። ኤ ተማሪዎች ነን፣ ኤ ተማሪዎች ነን አይደል? ተመስክሮልሻል። ፐርፌክት፣ ጨርሰናል። አስተማማኝ ወላንዶ ወይም ካይቱ አሰራ። አዎ፣ ፐርፌክት። አሁን ንፋሱም ጥሩ ነው እንደምታዩት። አሁን ሦስት ደርሰናል። አሁን ለማስነሳት ይሲ ቅድም ያወራናቸው ነገሮች አሁን ንፋሱ እየወሰደ ነው። ቀስ እያልክ ለቀቅ ለቀቅ ለቀቅ እያደረጋችሁለት ከዚህ ጋር ሁለቱን ይችኛዋ የእጅ መያዣ ናት። ኦኬ ሲጠቀለል፣ እቺ እዚች ጋር አሲ ኦ ሲጠቀለል ገመዱ ወደ ላይ ስለወሰዱት ነው እንጂ እቺኛ፣ እንደዚህ እዚህ መልከታው እቺን ትሰጠዋለህ፣ ትሰጠዋለህ ከዛ ወደታች የሚወርድ ሲመስልህ ሳብ ታደርገዋለህ። ሶታት አየር ኤንቴኩ በጣም ምንድነው በከስ አርገል ይቻላል ባይነው ወይ እንደሱ አይነት ነገር። ምን መሰለሽ የተወሰነ ርቀት ሆናችሁ ትቆሙና አንድ ሰው ንፋስ መጠበቅ አለበት። አንድ ሰው ከዚህ ጋር እንደዚህ ይዛል። በዴት ጥሩ ጥሩ መነሻ ይሄ ነው። አንድ ወደ ኋላ ትሄዳለህ። ፐርፌክት ታይሚንግ ትጠብቂና አንዴ ታነሺለታለች። እንግዲህ ንፋሱ እንደምታዩ አስቸግሮናል። እድላችን አይደለም። አሁን ለሆነ እንደገና ደግሞ የእኛም የማሪናም ትንሽ አስቸግራኛል። ለቀቄ ወደ ሰማይ ስላት ወደ መሬት ነው እየረቀቀች ያለች። ግን እስከዛ ድረስ የተለያዩ አክቲቪቲዎች ስላሉ ለምን አንዱ ጋር ሄደን አንቀላቀልም? ቀላቀል እዚህ ንፋስ ሲያስቸግር ፀሐዩ ደግሞ በርታ ሲልጆች ሲደክማቸው ጣ ብለው ደግሞ መጻፍ የሚያነቡበት አለ። አው ስለዚህ ኢትዮጵያ ሪድስ ሰላም፣ እንዴት ናችሁ? ሰላም ነው እንደዚህ አይነት አክቲቪቲዎች ላይ ጆሲ ሲመጣ ከፋሚሊ ጋር ሆነው ነው ልጆች የሚመጡት፣ እና ዛጋ ፋሚሊዎችን ይያየው ነበርና ለምን ሄደን አንቀላቀላቸው እያሰብክ ህጻናቶች ይቦርቃሉ፣ ካይት ያበራሉ፣ መጻፊያ ያነባሉ። ቤተሰቦች ደግሞ ሰብሰብ ብሎ የተቀመጡ ሩፍ የሚሉበት ቦታ ስላለ እነሱን ደግሞ ካይት እናርጋለ

ከቤተሰብ ጋ ነው። እንዴት ነው መኖር የነፋስ መቀበል እራሱ ምንም ምንም የለውም አላል ጥሩ አየር ተፈጥሮ ከዛ በኋላ ልጆች ሲጫወቱ እያየ ከዛ እንደዚህ አይነት ኢንቴራክሽን እንደዚህ ቤተሰብ ፈጥረ እንዴት ነው የሚዝናናው መዝናናት ማለት ምንድነው ደስ የሚያሰኘ ማለት ትልቁ ነገር ለሰው ልጅ መቼም ደስታ ነው ምን ደስ ያሰኛል? አንደኛ ትልቅ ደስታ ቤተሰብ ነው። ከቤተሰብ ቀጥሎ ከጓደኛ ወጣቶቹ ብታያቸው ጓደኛ ማቾች አንድ ላይ ሆነውም እንደዚህ ደስታን የታገኛታለን። ደስታን ከተፈጥሮ ጋር ቀረብ ብለህ ስታደርጋት፣ እንደዚህ ደግሞ ሕብረት ፈጥረህ የማይረሱ ሞመንቶች የማይረሱ ጊዜዎች ስታሳልፍ፣ ደስታ ከምንም ጊዜ በላይ በዛ ጊዜ ይገኛል። ሀገር ወድ ያለው ስትልም ያው ዝም ብለህ አይዲያል ነገር አይደለም፣ ኢሉዥን አይደለም። መሬት ወርደህ አየሩን ስትስቦ ሴንስ እያደረግህ ስትዋደ ቤተሰብ መዝናናት የሚባለው ነገር ራሱ በጣም እኛ ሀገር መዝናናት፣ ኦፍኮርስ መብላት መጠጣት ያስደስታል። ግን እንዲወጣ ሀገርንም ማየት ይህን የመሰለ ሀብት አለኝ ወይ በጣም የሚያስደስት ነው። እኛ መቼም በመሰባሰብ አንታም ማለት በጣም ሶሻል በጣም ትልቅ ነገራችን ነው ማለት ያለን ጸጋ ነው፣ ጸጋችን ነው አለ መሰባሰብ ማለት መሰባሰብ ማንም በጣም ደስ ብሎኛል ያው ትልቁ ነገር ልጆች እና ወላጆች የሚገናኙበት ነገር መፈጠሩ ነው በተለይ ልጆች ደግሞ ከወላጆቻቸው ጋር ማሳለፍ ይፈልጋሉ ሁሉም ህጻናት ከወላጆቻቸው ጋር ማሳለፍ ይፈልጋሉ የአይነት ቦታ ደግሞ አብረህ የምትሳተፍበት በተለይ ተፈጥሮ ያለበት ቦታ አብረህ እየበላ አብረህ እየጠጣ ጥሩ ጊዜ የምታሳልፍበት ነው እና የመጀመሪያ ነው ስመጣ እንደ መኪናቸው የጋበቱ እና በጣም ነው ደስ ያለን እጅግ በጣም ሳምንቱ ሙሉ ነው። እዚህ ቦታ እንደምንመጣ ስናስብ ያወራ ነው ግን ስንመጣ ደግሞ በጣም ነው የበለጠ ደስ ያለን እና መለመድ አለበት። ደስ ብሎናል ላገኘናችሁ የሚበላ ነገር ብሉ። ሰዎችን እኔና ጆሲ ከቅድም ጀምሮ እዚህ ግቢ ውስጥ የተለያዩ አክቲቪቲዎች ነበሩ እና የተለያዩ አክቲቪቲዎች ስንሞክር ነበረ አ ደስ ይል ነበር በጣም ሮትሪ ካይት ፌሎሺፕ ወይንም ደሞ የወላንዶ ፌሎሺፕ ፌስቲቫል ነበር በጣም ደስ ይላል እኛ ለማየት የመጣነው እዚህ የሆላንዶን ፌስቲቫል ነበር። ህጻናቱ ሲወድቆ ለማየት ነበር ይመጣ ነው፣ ግን ውስጡ የተለያዩ ነገሮች ነው ያሉት እንዳያችሁት። እና አርቲስት ሚካኤልንም አግኝተናቸዋል በቤተሰብ ሰብሰብ ብለው ደስ የሚል ጊዜ ሲያሳልፉ፣ ቆንጆ ነበር አይደል? በጣም ቆንጆ ነበር። እኔ ግን ቅር ያለኝ ነገር ንፋስኛ ላይ ሲደርስ አዳለሁ አዳለሁ፣ አንዴ እንኳን አላበረርንም። ግን ያው ኢቨንቱ እስከ ማታ ይቀጥላል። እኛ ወደ ቤተሰቦቻችን መቀላቀል ስላለብን ወደ ቤተሰቦቻችን እንሄዳኛ ወደ ቤተሰቦቻችን እንሄዳለን። እዛ እንገናኝ።